ያው በገና ብዙ ጊዜ ባለው ልምድ የጾም ጊዜ መሳሪያ ተደርጎ ይቆጠራል። በገና ሲባል ያው ጾም መጣ። ጾም ደግሞ በተለይ የአብይ ጾም ማለት ነው ሲገባ ይሄ እንግዲህ እንደ መሳሪያው ታሪክ፣ ልምድ፣ የአጠቃቀም ሁናቴ በገና የጾም ጊዜ መሳሪያ አይደለም። ከጾም ጋራ ሊያያዝ የተቻለው በተለይ በሀገራችን ዘመናዊነት ሲገባ ዘመናዊነት ብለን በምንልበት ጊዜ ሬዲዮ ለማለት ነው። ሬዲዮ ገብቶ የመጀመሪያ ጊዜ መደመጥ የተጀመረው መጀመሪያ ድምፅ ማጉያ በየአደባባዩ ተተክሎ በተወሰኑ ሰዓት ብቻ ዜናዎች፣ እንደዚህ ሙዚቃ ለማሰማት ይተላለፍ ነበረ። ከዛ አልፎ ደግሞ ሰው በየቤቱ ሬዲዮ መስማት በሚጀምርበት ጊዜ በተለይ የአብይ ጾም በሚገባበት ጊዜ በሬዲዮ የሚተላለፉት የተለያዩት ሙዚቃዎች በሙሉ ይቆሙና ወይንም ይቀሩና የበገና ዜማዎችንና ረቂቅ ሙዚቃ ተብሎ የሚጠሩትን ይሰሙ ነበረ። እንግዲህ በአብይ ጾም ጊዜ እንዲሰማ የተደረገው ያው ከበገናው ባህሪ የሰውን መንፈስ የመርካት ጸጥ እንዲሉ በሀሳብ እንዲመሰጡ እንዲያረጉ ለመጸለይ የሃይማኖቱን ስርዓት በደንብ ለማካሄድ ሊረዳ ስለሚችል፣ በዚህን ጊዜ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ራሳቸውን ከብዙ ነገር ቆጥበው ከብዙ ነገር ቆጥበው ተብሎ ሲባል የሚበሉትን የሚለብሱትን ወደ ቤተ ክርስቲያን የመመላለሱ ሁናቴ በተወሰነ ጊዜ በመሆኑ ምግብም ድሮ የፍስክ ይበላ ነበር። አሁን የፍስክ ቀርቶ የጾም ምግብ ብቻ ነው የሚበላው። ይሄም እስከ ዘጠኝ ሰዓት ከዘጠኝ ሰዓት በኋላም ቆይቶ ቅዳሴም ካለቀ በኋላ እንደዚህ የዚህ አይነት ስርዓት ስላለው በጾሙ ጊዜ ያው ቅድም እንደጠቀስኩት በገናን የሰሙ እንደሆነ ስለሚያረጋጋቸው ይረዳቸዋል፣ በሚል አስተሳሰብ በሬዲዮ በመተላለፉ ነው። በቃ በገና እንደ ጾም ጊዜ መሳሪያ ተደርጎ የተቆጠረው እንጂ እንደ ልምዱ እንደ ታሪኩ እንዳጠቃቀሙ ይሄ የሁልጊዜም መሳሪያ፣ ሁልጊዜም የሚሰማ ነው። ጾም ጊዜን ጠብቆ የሚሰማ ብቻ አይደለም ለማለት ነው። ይህንን መሳሪያ የበለጠ እንዲታወቅ ያረገው ልበ አምላክ የተባለው ቅዱስ ዳዊት በመሆኑ ቅዱስ ዳዊትን በእግዚአብሔር በመመረጡ እንደ ቅዱስ ሰው በመቆጠሩ እሱም የሚጠቀምበት መሳሪያ እንደ ቅዱስ ተደርጎ ስለሚቆጠር ማለት ነው። እና እነኚህ የበገና ክፍሎች የተለያዩ ስሞች አሏቸው ካስፈለገ ስማቸውን በዝርዝር በዜማ አለው መግለጽ እችላለሁ። የዳዊት ልበ አምላክ የበገናው ምስጢር

ዜ ነፍሴ ያጸግባ ወያለብሳ ጸሐይ ውዳሴሽን እናገራለሁ። በዜና ላመነሽ ለወደደች ሰው በበገና በበገና ይገኛላሉ ትምህርት በአስሩ ጅማት አሰርቱ ቃላት ወሪት ድምጸ ቃሉ ደስ የሚያሰኘው ለሁሉ ተመራምሮ ለደረሰበት ሰው ሁሉ፣ ጣቶቹ ግን የክር መሣሪያው ተብሎ የሚጠራ ነው። ይሄ መሳሪያ ከሌሎች ለየት የሚያደርገው ከዚህ መሳሪያ የሚወጣው ድምፅ የሰውን መንፈስ ጸጥ የማድረግ ጸጥ እንዲሉ በሀሳብ እንዲመሰጡ በሀሳብ ርቀው እንዲሄዱ የማድረግ ትልቅ ባህሪ ያለው ነው።